ዶክተር አብይ አህመድን እኔም እናንተም ዮኒን የምንወደው የምናከብረው ወደን ሳይሆን አክባሪው ስላከበረው ነው። ኢትዮጵያን መምራት አንድ ሚሊየን ጉንዳን ተሸክሞ መሄድ ነው እንጂ ትርፋ ዮናታን አክሊሉ ከአንድ ዓመት በፊት የተናገሩትን ነገር ጎልጉሎ ከአንድ ሰዓት ከሃያ በላይ ከቆየው ቪዲዮ ይችኛዋን ቆርጦ ለማኅበራዊ ሚዲያ የሰጠባቸውን ሰው እንደሚበሳጩበት እሙን ነው። ለዚያም ይመስላል አልተረዳችሁኝም፣ በስህተት ተረድታችሁኛል፣ እንደዚያ ስለ ማለት አልነበረም የሚለውን ማስተባቢያ ይዘው ለመውጣት የተገደዱት። በእርግጥ ዮናታን በትክክል ቃሉንም አረፍተ ነገሩንም ብለውታል። ሀብታም ሰው ቂም የማያውቅ መሆኑን ከገለጹ በኋላ ድሃን ጉንዳን ብለውታል። ጥቂም ከያዘ አይለቅም ነው ነገሩ። ቀጥለውም ድሃን ድሃ ያደረገው አመሉ ነው ይሉና እያንገፈገፋቸው ይናገራሉ። ይህ ንግግራቸው መነጋገሪያ ሆኗል። ሀብታም ቁሱ አይቀየም፣ ድሃ ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶርም ይነቅ። ሰው ያለ ምክንያት ድሃ ይሆንም ብራዘር ሰው ያለ ምክንያት ደሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣነው። ሰው ያለ ምክንያት ደሃ አይሆንም፣ የሆነ ጉዳይ አለ ወይ፣ አመሉ አመሉ ወይ አመሉ ነው ደሃ ያደረገው። ከዛ ሲቀጥል ስንፍን። ይህ የዮናታን አክሊሉ ንግግር ያበሳጫቸውን ያስቆጣቸው አያሌዎች ሲነጋገሩ ይስተዋላል። የነገሩ ምንጭ ግን የመንግስት ፖሊሲ ነው ለማለት አይደፍሩም። ዮናታን ከመንግስት ጋር ባላቸው ቅርበት የተማሩት ነው ለማለትም አይፈልጉም። ዳውላውን ለመቀጥቀጥ የተነሱት ዱላዎች አህያውን ፈርተውታል እንደሚባለው ያለ ይመስላል። ሕዝብን ጉንዳን ማለትም ሆነ ድሃን በዚህ ልክ መጸየፍ የአገዛዙ ፖሊሲ ሆኖ እነ ዮናታንን የሚሸልሙት ጠቅላይ ሚኒስትር አጀንዳ ሆኖ እየተሰራበት ያለ ጉዳይ ነው። የዮናታን አስተምህሮ የሚቀዳው ከዚሁ ከመንግስት ፖሊሲ ነው። ነገሩን በሳይንሳዊ ትንታኔና በማስረጃዎች ለመመልከት እንሞክራለን። እያንዳንዱን ሐሳብና ማስረጃ እስከ መጨረሻዋ ድረስ በጥሞና እንድትከታተሉን ከወትሮ በተለየ በአጽንኦት እንጋብዛችኋለን። ይህንኑ ህዝብ ይህንኑ ኢትዮጵያዊ ጉንዳን በሚል ቃል የዘለፉት የመጀመሪያው ሰው ዮናታን አክሊሉ አይደሉም። ድህነትን ሳይሆን ድሃን ምርር ብለው በመጥላትም ቀዳሚው ሰው እሳቸው አይደሉም። የእሳቸው የቅርብ አጋር ደግሞም 25000 ዩሮ የሚሸልሟቸው ጠቅላይ ሚኒስትር አበክረው የተናገሩትና የተከተሉት ሃልዮት ነው። ወርቅ በአንገታቸው ላይ እያጠለቁላቸው አብይ አህመድ ዮናታን አክሊሉ የተናገሩትን አስቀድመው ብለውት ተንትነውታል። አሁንም እንዴት ማስረጃው ሴታሌ የሚለውን ከስሩ ለመመርመር ትኩረትና ጆሮአችሁን ለደቂቃዎች ከእኛ ጋር አድርጉ። ነገሩን ለማስቀጠል ድሃ ድህነትና የብልጽግናው መንግስት ጠኔና ራሳቸው ጠቅላይ ሚኒስትሩ እንዴት ያለ ተዛምዶ አላቸው? የሚለውን እንበይን። ድህነትን ለማጥፋት ሲባል ድሃ ላይ ጽዕኖ ማሳደር አለብን። የሚገርምህ እዛ ውስጥም እያሉ የኑሮ ሁኔታ የኖርማል የጤነኛ ማለት ደረጃውን የጠበቀ ኑሮ አይደለም እየኖሩ ያሉት። እዛ ውስጥም እያሉ ድሃ ናቸው። ሁለት ነገር ነው ያለው። እዛ ውስጥ ድሃ ኢሌጋል ናቸው። አሁን አትሊስት ሌጋል ናቸው። ድሃ ሆኖ ሌጋል ናቸው። ባሉበት ኖረው ባሉበት ኖሮ አሁን ሌጋሊ ደሃ ናቸው። እኒህ ሰው ተሾማ አዱኛ ይባላሉ። የሸገር ከተማ ከንቲባ ሆነው ሰዎችን በተለይም ድሃዎችን መንጥረው አባረሩ። ምነው በድሃ ላይ ጨከኑ? ድህነትን ለማጥፋት ሲባል ድሃ ላይ በትር ማብዛት ተገቢ ነው ወይ ተብለው ሲጠየቁ ህጋዊ ድሃ ደረግ ናቸው እኮ ብለው ተሳለቁ። ይህ መሳለቅ የመንግስት ፖሊሲ ነው፣ የአገዛዝ አቋም ነው። ጠቅላይ ሚኒስትሩ ራሳቸው ድሃ ሉዓላዊነትም መብትም የለውም ብለው እቅጩን ተናግረዋል። በርግጥ ህጋዊና ህገወጥ ድሃ ሉዓላዊነት ያለውና የሌለው ተብሎ ድሃም ሆነ ድህነት የሚተረጎመው በብልጽግና መዝገበ ቃል ብቻ ሳይሆን አይቀርም። ስለ ጉዳዩ ብዙ ብየና ከሚያሳትሙ ተቋማት መካከል አንዱ የሆነው ሪችማንድ ቫሊ አካዳሚ ድህነት ስድስት አይነት ነው ይላል። አብሶሉት ፖቨርቲ የመጀመሪያው ነው። እነዚህ ያጡ የነጡ ሰዎች የዕለት ጉርስ፣ የአመት ልብስ የሌላቸውን የሚመለከት ነው። አንጻራዊ ድሃዎችን ሪላቲቭ ይላቸዋል። እነዚህ ከሌሎች ጋር በመመዘኛዎች ተነጻጽረው ሲታዩ ድሃ የሚሆኑት ናቸው። ሶስተኛዎቹ ሲቲዌሽናል የሚባሉት ሲሆኑ ዝናብ በመጥፋቱ ወይም አደጋ በመድረሱ አሊያም ጦርነት በመካሄዱ ምክንያት የደህዩ ናቸው። ጄኔሬሽናል የሚባለውና ከትውልድ ወደ ትውልድ የተላለፈው ድህነት ደግሞ አራተኛው ነው። የከተማ ድህነት፣ የገጠር ድህነት ወዘተ እያለ ይተረጉመዋል። ይህ ሳይንሳዊ ትንታኔውና ትርጓሜው ነው። በብልጽግና ዘንድ ግን ድሃ ሕገወጥና ሕጋዊ ተብሎ የሚከፈል ብቻ አይደለም። በጣም የሚጠላና ከከተማም እንዲፈናቀል የሚደረግ በየጊዜው እንዲበራከትም አበክሮ የሚሰራበት ነው። አሁንም እንዴት የሚለውን እንመልከት። በአዲስ አበባ ብቻ ከመሃሉ የከተማው ክፍል በድህነት ይኖራሉ ያላቸውን በመቶ ሺህ የሚቆጠሩ ሰዎች ነቅሎ ካባረረ በኋላ በርካቶችን ቤት ንብረት እንዳይኖራቸው አድርጎ ካድህየ በኋላ የሚበሉት የቸገራቸው ሰዎች ቁጥር በከተማው በረከተ። እናም ሆቴሎችን፣ ሬስቶራንቶችንና መሰል ምግብ ቤቶችን ደንበኞቻቸው በልቶ የተረፋቸውን በከተማው ቋንቋ ቡሌ እየተባለ የሚጠራውን ትራፊ ምግብ የሚማጸኑ ሰዎች በዙ። ይህንን ያስተዋለው ብልጽግና ያስራባቸው ድሃዎች፣ ያፈናቀላቸው ሰዎች በየሆቴሉ ደጃፍ ትራፊ ምግብ እየተማጸኑ መሆኑን ሲመለከት የትኛውም ምግብ ቤትና ሆቴል ለድሃዎች ምግብ እንዳይሰጥ የሚል ሕግ አወጣ። ይህ ሕግ በአዲስ አበባ ከተማ መስተዳድር ወጥቶ ለእያንዳንዱ ምግብ ቤት በደብዳቤ የተላለፈ ነው። ምግብ ለድሃ የሰጠ የትኛውም ሆቴልና ሬስቶራንት ከ50 ሺህ እስከ 300 ሺህ ብር ድረስ ይቀጣል። እዚህ ጋር ለደህንነታቸው ስንል ማንነታቸውንና የምግብ ቤታቸውን ስም የማንጠቅሰው የአንድ ዝነኛ ሬስቶራንት ስራ አስኪያጅ የተናገሩትን እንጥቀሰው። ትራፊ ምግብ ለድሃዎች የምትሰጡ ከሆነ እንቀጣችኋለን፣ ቅጣቱም እስከ ንግድ ፈቃድ መንጠቅ ይደርሳል ከተባልን እንሆ ብዙ ጊዜ ያለፈ ይላሉ። ለኛ ብቻ ሳይሆን አጠቃላይ ለአዲስ አበባ ውስጥ ላሉ ሬስቶራንቶች፣ ሆቴሎች፣ ምግብ ቤቶች በአጠቃላይ እነዚህ ከመስተንግዶ ጋር በተያያዘ ምግብ አቅርቦት ላይ ለሚሰሩ ድርጅቶች ከከተማ አስተዳደሩ ደብዳቤ መጥቷል። የሚለው ምንድን ነው? ቀጥታ ከዚህ በፊት ስናደረግ የነበረው የትርፍ በተለምዶ ቡሌ እየተባለ የሚጠራው የትርፍ ምግብ ለማንኛውም ለውጭ አካል ተላልፎ እንዳይሰጥ ይልቁንስ እንዲደፋ እንዲወገድ የሚል መመሪያ ነው የተሰጠው። ብዙ የሚተርፍ ምግብ አለ በየቀኑ በየቀኑ ደግሞ በዚህ ልክ ደግሞ በጣም በርካታ ሰዎች የጎዳና ተዳዳሪዎችን ጨምሮ ይጠቀሙታል። ድሀ በልቶ አይደር የሚለው መንግስታዊ መንፈስ ድህነትን ሳይሆን ድሀን አብዝቶ የሚጸየፈው አገዛዝ እንደ ዮናታን አክሊሉ ባሉ ሰዎቹ በየአጥቢያው መሰል ስብከት ሲሰብክ ቢታይ ስራውን ነው የሰራው ማለት ይቻላል። የብልጽግናው መንግስት ድሃን በብዙ ይጸየፋል ሲባል ድሃዎች እንዲህ ባለ መልኩ ተርበው ይሙቱ እንጂ የተረፈ ምግብን ቢሆን እንዳይሰጣቸው ብሎ መመሪያ እስከ ማውረድ የሚያደርስ ነው። ድሃዎች፣ ኑሮ የከበዳቸው ሰዎች ከአዲስ አበባ እንዲለቁ አስቀድሞ ሲጠይቅ የነበረው የብልጽግናው አገዛዝ ኑሮ የከበደው ድሃ ገጠር ሊገባ ይገባዋል ካለቆይቷል አሁን ባለው ተጨባጭ ሁኔታ ኢትዮጵያ ውስጥ የከተማ ነዋሪ ከመሆን ወጣ ብሎ በትንሽዬ ጎጆ መኖር ጤነኛ ቤተሰብ ይፈጥራል። መንገዱ ችግር ያለበት፣ ቤቶች ችግር ያለባቸው፣ መብራት ውሃ ችግር ያለበት፣ ስልክ ችግር ያለበት ከሆነ ምንም አስፈላጊ ያለውን ከተማ መኖር አዲስ አበቤ በራሱ ተነሳሽነት ከተማውን ሊለቅ ባለመቻሉ ደግሞ ራሱ ለማባረር ዶዘርና ግሬደር ከብዙ ፖሊስ ጋር አሰማርተው ነቃቀሉት። የነቀሉትና ያስራቡት ሕዝብ ለምኖም እንዳይበላ የሚለምኑትን ምግብ ቤቶች ቅጣት መጣል ጀመሩ። ብልጽግናዎች አውሮፕላናችን በረረች አኮበኮበች ሲሉ እንጂ የአገሪቱን ድህነት ሳይንሳዊ መፍትሄና ትንታኔ ሲያቀርቡ፣ ድሃ ተኮር የግብርናና የልማት ፖሊሲ ሲያስተዋውቁ አይታወቁም። ለአብነት ጠቅላይ ሚኒስትሩም ሆኑ ሌሎች ሹሞች ስለ ድህነት ቀነሳ ሲናገሩም ሆነ በአሁኑ ወቅት ከድህነት ወለል በታችና በላይ የሚገኘው የህዝብ ቁጥር ስንት እንደሆነ ሲያብራሩ አይሰሙም። የተባበሩት መንግስታት የሚሊኒየሙ የልማት ግቦች ሰስቴኔብል ዴቨሎፕመንት ጎልስ ብሎ ካስቀመጣቸውና ኢትዮጵያም ከፈረመቻቸው ከአምስት ዓመታትም በኋላ በ2030 ይሳካሉ በሚል ከተዘረዘሩ መሠረታዊ አጀንዳዎች መካከል በአንደኛ ደረጃ ላይ የተቀመጠው ድህነት ፍጻሜውን እንዲያገኝ ማድረግ የሚለው ነው። በቀን ከሁ ሁለት ነጥብ አንድ 1 ዶላር በታች የሚያገኙ ሰዎች ቁጥር እንዲያበቃ ማድረግ የሚለውን ይህንን የተባበሩት መንግስታትን ግብ ስለማሳካት ከመስራት ይልቅ ደሃዎችን ማብዛት ላይ አበክሮ እየከወነ ያለው የብልጽግናው መንግስት በአሁኑ ወቅት 72 በመቶውን የአገሪቱን ህዝብ አድህይቶታል። ይህ በምስሉ ላይ የሚታየው የተባበሩት መንግስታት ድርጅት ሰነድ ባሳለፍነው የፈረንጆች ዓመት ኢትዮጵያ ከአጠቃላይ ህዝቧ 72 ሚሊዮኑን በማድሄት ከዓለም አንደኛ መሆኗን ያሳያል። ይህ ደግሞ 86 ሚሊዮን ኢትዮጵያዊ ማለት ይሆናል። ይህ ሁሉ አቀፍ ድህነት መብላት አለመቻል፣ መታረዝና መኖሪያ ቤት አለማግኘት ብቻ አይደለም፤ አለመማር፣ አለመታከምና መሰል ነገሮችን አለማድረግንም ይጨምራል። የብልጽግናው አገዛዝ ወደ ስልጣን በመጣበት ሰሞን በኢትዮጵያ ውስጥ ከድህነት ወለል በታች የሚኖረው ህዝብ ቁጥር 23 በመቶ ወይም 23 ሚሊዮን ገደማ እንደነበር የገንዘብ ሚኒስቴርን ሪፖርት ዋቢ ያደረገው ይህ በምስሉ ላይ የሚታየው የአዲስ ማለዳ ጋዜጣ ዘገባ ያመለክታል። አሁን አገሪቱ 72 በመቶ ወይም 86 ሚሊዮን ህዝቧ በሁላ አቀፍ ድህነት ውስጥ እንዲማቅቅ እየተደረገ ነው። ሌላው ቀርቶ ገዝተው መብላት የሚችሉ ሰዎች ያተረፉትን ምግብ እንኳን ድሃ እንዳያገኘውና ነፍሱን እንዳያሳድርበት ፖሊሲ አውጥቶ ተግብሯል። እያንዳንዱ ዜጋ ከ2.1 ዶላር ያነሰ ገቢ ይኖረዋል የሚል ግብ አስቀምጦ ዓለም እየሰራ ባለበት በዚህ ወቅት ብልጽግና ግን እያንዳንዱ ዜጋ የ575 ዶላር ባለዕዳ እንዲሆን ማድረጉን ይፋ አድርጓል። እያንዳንዱ ኢትዮጵያዊ 575 ዶላር ባለ ዕዳ እንዲሆን የተደረገው ለገዢዎች ቤተመንግስት ግንባታ፣ ለጦርነትና ለሹማምንት ምቾት መጨመሪያ ተብሎ ከእነ አይ ኤም ኤፍ ብድር በመምጣቱ ምክንያት ነው። በዚህ ደረጃ በሁሉም ግንባር ህዝብን ያደህየውና እያደህየ አገዛዝ ኢትዮጵያውያንን ጉንዳን ሲል በራሱም በምስለኔዎቹም በኩል ይዘልፋል። ከአንድ ዓመት በፊት ዮናታን አክሊሉ የተናገሩትና ድሃን ጉንዳን የማለት ጉዳይ ጠቅላይ ሚኒስትሩ ከዚህ ቀደም ብለው ኢትዮጵያን መምራት ሚሊዮን ጉንዳን መሸከም ነው ብለው በማያወላውል አማርኛ ተናግረውታል። አሁን ባለው ሁኔታ ኢትዮጵያን መምራት አንድ ሚሊዮን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም። ዮናታንና ዐቢይ ድህነትን ሸኝተውታል። ዛሬ አንዱ ሌላውን ሸላሚ ናቸው። ዮናታን በአዲስ አበባም በሐዋሳም አያሌ ሀብት ያላቸው ዲታ መሆናቸው በአዲስ ዘመን ጋዜጣ ላይ በወጣው የሐራጅ ሪፖርት ሳይቀር የተረጋገጠ ነው። ጠቅላይ ሚኒስትሩ ያደጉበት ህይወት አስከፊ ድህነት እንደነበር ገልጸው፣ ይህንን ግን ጠቅላይ ሚኒስትር በመሆን ድህነትን ተበቅየዋለሁ ብለዋል። ዮናታን በሰባኪነት አብይ በጠቅላይ ሚኒስትርነት የተላቀቁትን ጠኔ በሌሎች ላይ ሲያዩት ተጸይፈውት ይርገፈገፋሉ፣ እያንገሸገሻቸው ይናገራሉ። ዮናታን አክሊሉ የቤተ መንግስቱ ቤተኛ ናቸው። ጠቅላይ ሚኒስትሩ ከዮናታን አስተምሮ ወስደው ስለ ብርጭቆ ውሃና አየር የተናገሩትን ብዙዎች አስታውሱታል። ዮናታን ደግሞ ከጠቅላይ ሚኒስትሩ የጉንዳን ምሳሌ ወስደው ድሃን ቂመኛና በአመሉ ምክንያት ያጣ አድርገው ያቀርቡታል። ይሄ ብርጭቆ ባዶ አይደለም። ይሄ ብርጭቆ ባዶ አይደለም። አየር አለበት። በውስጡ አየር አለ። ውሃ ስታስገባ አየሩ ይወጣል። ልክ ውሃ አስጨምርበት በምታውቁት ህግ ስፍራ ይለቃል። ደሃ ጥቁር ጉንዳን አሁን ባለው ሁኔታ ኢትዮጵያን መምራት አንድ ሚሊየን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም። ዮናታንና አብይ እንዲህ ያለ መናበብ ያላቸው አንዱ በፓርላማ የተናገረውን ሌላኛው በቸርች ውስጥ የሚደግም ናቸው። አንዱ ሌላውን እግዚአብሔር የመረጠውና የሾመው ነው ብሎ የሚያምን ነው። ጠቅላይ ሚኒስትሩ ለዮናታን 25000 ዩሮ በሰጡበት በጳጉሜ 2011 ዓ ም አንደኛ የእግዚአብሔር ተከታይ ነው እያሉ ሲያወድሷቸው ነበር። ዮናታን በበኩላቸው ጠቅላይ ሚኒስትሩ በእግዚአብሔር የተመረጡና የተቀመጡ መሆናቸውን እየጠቀሱ እሳቸውን ማንም ሊነቀንቃቸው እንደማይችል ሲሰብኩ በተለያየ ጊዜያት ተደምጠዋል። እናም እነዚህ እነዚህ ሰዎች ኢትዮጵያውያን ድሃዎችን ጉንዳን እያሉ ቢዘልፉም ድሃን ሞራልና እውነት የሌለው አድርገው ቢናገሩም ተናበው የአገዛዝን አቋም ገለጹ ተገበሩም እንጂ ሌላ አደረጉ አይባልም። አገዛዙ በደምና አጥንት የተጠበቀ ሉዓላዊነት ያላትን ኢትዮጵያን ጭምር ደሃገር ሉዓላዊነትና ነጻነት የለውም ብሎ በይፋ አራክሷል። ድህነት እና ሉዓላዊነት የሚያገናኛቸው አንዳችም መስመር ባይኖርም ጠቅላይ ሚኒስትሩ ግን ደሃገር መብት የለውም ይላሉ፣ ለዚያውም ምርር ባላገላለጽ ብልጽግና ካልመጣ ድሃ ሀገር ደግሞ ስለ መብት ሊያወራ አይችልም። ስንዴ የለመነ ብልጽግናዎች ድህነትን ሳይሆን ድሃን የሚጠሉበት ድሃን ቆሞ ከምናየው ተርቦ ይሙት ብለው የሚፈርዱበት ድሃዎችን ከድህነት ለማውጣት የልማት አጀንዳ የማያቀርቡበት ምክንያት መነሻቸው የብልጽግና ወንጌል ድሃን ስለሚጸየፍ ነው። እዚህ ጋር የፍሎሪዳ ዩኒቨርሲቲ ተመራማሪው ሙሉ ብርሃን ባለህኝ ዘ ፖለቲክስ ኤንድ ፕሮብለምስ ኦፍ ፕሮስፐሪቲ ፓርቲ ጎስፕል ሲሉ ከጻፉት ላይ የሚከተለውን እንቀንጭብ። የብልጽግና ወንጌል መነሻው አሜሪካ ሲሆን የሃይማኖት አስተምህሮ ተመኝ ታገኛለህ የሚል ነው። እንዴት መቼ፣ በምን መንገድ የሚሉ ጥያቄዎችን አትጠይቅ፣ ግን ዝም ብለህ ተመኝ፣ አምላክ ሀብትና ስኬትን ያጎናጽፋል በማለት የሚሰብክ ነው። የአብይ የአገር መምራት ስልትም ከዚሁ የተቀዳ ነው። ኢትዮጵያውያን በከፋ የለት ከዕለት ህይወት ውስጥ ቢሆኑም እመነኝ ትቀየራለህ ሲሉ እንሰማቸዋለን። እመነኝ ነገሮች ሁሉ መልካም ይሆናሉ ሲሉ እናዳምጣችኋለን። እንዲህ ያለ የተስፋ ቃል ሲመግቡ እንጂ ችግሮችን ፊት ለፊት ሲጋፈጡ አናያቸውም። ይህ የብልጽግና ወንጌል ምዕመናንና ሰባኪዎች መገለጫ ነው እያለ የሚቀጥለው የተመራማሪው ጽሁፍ ሀብትና ብልጭልጭ ነገሮች ከዚሁ እምነት ጋር ያላቸውን አስተያየት ይተነትናል። የብልጽግና አገዛዝ ድህነትን ሳይሆን ድሃን ለማጥፋት የሚሰራ ድሃን የሚያጠፋው ደግሞ ኑሮውን በማሻሻልና ገቢውን በመጨመር ሳይሆን በአካል ለማጥፋት የሚሰራ ኃይል የሆነበት ዋናው ምክንያትም ይኸው ይመስላል። ድሃን አሊ እያለው አገዛዝ በተብለጨለጩ የጎዳና መብራቶች ስር ቡሌ የሚመገቡ ድሃዎችን መመልከት አይሻም። የሚገርመው ግን ከአዲስ አበባ ምግብ ቤቶች ውስጥ ትራፊ ለመግዛት ሲሰለፉ የነበሩት የዕለት ገቢ የሌላቸው ሰዎች ብቻ ሳይሆኑ በተለያዩ መስሪያ ቤቶች ውስጥ ተቀጥረው የሚሰሩ ገቢያቸው የሰዎችን ትራፊ ለመግዛት የሚያስገድዳቸው ሰዎች ጭምር ሸምተው የሚገቡ መሆናቸው ነው። ቀደም ሲል ማንነታቸውን ደብቀን ማብራሪያቸውን እንዲሰጡን ያደረግናቸው የአንድ ሬስቶራንት ስራ አስኪያጅም ይህንኑ ያረጋግጣሉ። ብዙ ስራ ያላቸው የመንግስት ተቀጣሪዎች፣ የባንክ ተቀጣሪዎች፣ ሾፌሮች፣ ሌሎችም በርካታ ሰዎች በየቀኑ ማታ ማታ ወደ ቤታቸው ሲሄዱ በፌስታል አስረው ገዝተው ነው ይዘው የሚሄዱት እና ያለውን የኢኮኖሚ አቅም ይታያል። እንግዲህ ኢትዮጵያ ውስጥ ያለውም የገንዘብ የመግዛት አቅም መዳከም ከዚህ ጋር ተያይዞ ብዙ ሰዎች በዚህ ጥገኛ ሆኖ ነው የሚኖሩትና መንግስት ምን እንዳስብ አይታወቅም ግን ይህንን በአጠቃላይ ለውጭ አካል እንዳይሰጥ ተብሏል። መንግስት የቀጠራቸው የራሱ ሰራተኞችና የሌሎች የግል ድርጅት ተቀጣሪዎች ጭምር ትራፊ ምግብ ከሬስቶራንቶችና ሆቴሎች እንዲገዙ የተገደዱበትን ድህነት ያስፋፋው ብልጽግና ድሃን ከያዘ የማይለቅ ቂመኛ እያደረገ ይዘልፋል። ብልጽግናና ድህነት እንዲህ ያለ ጋርዮሽ ያላቸው በመሆናቸው ዮናታን በቸርች፣ ዐቢይ በፓርላማ ይናገራሉ። ጠቅላይ ሚኒስትሩ በገንዘብና በጉልበት የማይንበረከክ የለም ሲሉ ከድህነት አስተሳሰብ በመነሳት ነው። ደሃ ሀገር ሉዓላዊነት የለውም ማለታቸው ከፖሊሲያቸው በመነጨ ነው። የሪችመንድ ቫሌ አካዳሚን ዋቢ አድርገን የዘረዘርናቸውን የድህነት አይነቶች ውስጥ ብልጽግና ያልፈጠረው የድህነት አይነት ጄኔሬሽናል የሚባለውን የድህነት አይነት ብቻ ነው። ጦርነትና ማፈናቀልን ተግብሮ ድህነትን በማብዛት ሲትዌሽናል የሚባለውን ድህነት አስፋፍቷል። ኢትዮጵያውያን ከቀደመ ህይወታቸውም ሆነ ከሌሎች ሀገራት ጋር ሲነጻጸሩ እንዲደህዩ አድርጎ ሪላቲቭ ድህነትን እውን አድርጎታል። ፍጹም ድሃዎችን አበራክቶ የገናና ኢድ ዕለት ቤተ መንግሥት እየጠራ ወጥ ይጨልፍላቸዋል። በገጠርና በከተማ ያለው ድህነት በጦርነትና በስራጥነት ጥልቅ ሆኗል። ሕዝብን ይሁነኝ ብሎ እያድህዬ ያለ አገዛዝ የሚሸልማቸው እንደ ዮናታን አክሊሉ ያሉ የዘመኑ ሰዎች ደሃን ጉንዳንና ቂመኛ ብለው ሲናገሩ ምንጫቸው ቤተ መንግሥቱ ነው። የብልጽግናው መንግሥት ድሃዎችን የሚፈልጋቸው ሀብታም መስሎ ለመታየት ነው። ነገሩን የበለጠ ግልጽ ለማድረግ ማዕድ ማጋራት በሚል ሰበብ በየበ አሉ ዘይትና ዱቄት ከቤተ መንግስት፣ የሚሰጣቸው በጠቅላይ ሚኒስትሩና ሚስታቸው ወጥ የሚጨለፍላቸው ድሃዎችን እናስታውስ። እነዚያን ድሃዎች ከድህነት ለማላቀቅ አገዛዙ የቀየሰው ፖሊሲ የለውም። እነዚያን ድህነት ያጎሳቆላቸውን ሰዎች ቤተ መንግስት የጠሩት ጠቅላይ ሚኒስትሩ ግን ፊታቸውን ሜካፕ ተቀባብተው ጻዳ ልብስ ለብሰው ሲያበሉ ሲያጠጡ በቴሌቪዥን ይታያሉ። እነዚህን ሰዎች ማብላታቸውንም በሚዲያዎች ያዘግቡታል። እነዚህ ድሃዎች ከዚያ በፊት በነበሩት ቀናትና ከዚያ በኋላ ባለው ማግስት ምን እየበሉ ምን እየጠጡ የት እንደሚኖሩ የአገዛዙ አጀንዳ አይደለም። ዋናው ነገር የእነዚህ ድሃዎች አስፈላጊነት ለዚያን ዕለት ጠቅላይ ሚኒስትሩና ሚስታቸው ሀብታምና ለጋስ መስለው እንዲታዩ ለማድረግ ነው። እንዲህ ያሉትን ሰዎች ግራም ሃንኮክ የድህነት ከበርቲዎች ወይም ሎርድስ ኦፍ ፖቨርቲ ብሎ ከ200 በላይ ገጾችን የተሻገረ መጽሐፍ ጽፎባቸዋል። እነዚህ የድህነት ከበርቲዎች በድሃ ስም ገንዘብ ይሰበስባሉ፣ በጀት ይይዛሉ፣ ለጋስ መስለው እንዲታዩ የሚያደርጋቸውን የታይታ ድግስ ይጥላሉ። ማዕድ አጋራን፣ እርዳታ ሰጠን ብለው ሲናገሩ ስንት ሰበሰባችሁ፣ ስንት ሰጣችሁ የሚል ተጠያቂነት የለባቸውም። ብልጽግና ድህነትን ማስፋፋት ዋና ፖሊሲ ሆኖ የቀጠለ የአገዛዙ የስልጣን ምንጭም ከጦርነትና ከማድሄት የሚፈልቅ ነው ብሎ የቆረጠ ይህንንም በተግባር ያረጋገጠ ነው። 72 በመቶውን ህዝብ፣ 86 ሚሊዮኑን ህዝብ ካደየ በኋላ መልሶ ድሃ ላይ ጉንዳን እያለ መሳለቁም ከአገዛዙ ባህሪ የሚጠበቅ ነው። ጥያቄውን መጠየቅ ያለበት ህዝብ ነው። ፖሊሲ ቀርጾ የስራ ዕድል ከመፍጠር ይልቅ ፖሊሲ ቀርጾ የሚያደህየው፣ ሰላም አውርዶ ዜጎች ተዘዋውረው እንዲሰሩ ከማድረግ ይልቅ ሰዎችን በጦርነት እያፈናቀለና ሀብታቸውን እያደቀቀ በቤተ መንግሥት ዙሪያ ድሃ ማየት የለብኝም በሚል ሰበብ እያባረረ ከሀብታምነት ወደ ድሃነት የሚቀይረው አገዛዝ ቢያንስ ለምን ጉንዳን እያለ ይዘልፈናል? የሚለው ጥያቄ በእርግጥም ህዝብ መጠየቅ አለበት። መደህየታችን ሳያንስ ማድሄቱም ሳይበቃው በእኛ ሀብት የከበሩ ሰዎች ለምን ይሰድቡናል? በእርግጥም ትክክለኛ ቁጭት ነው። መልካም ውሎ መመኘት፣ በዚሁ እንሰናበታለን።